ያላችሁ ጉዶቼ፣ ፍቅሮቼ፣ ማሮቼ እንግዲህ ሰሞኑን ጠፍተናል። የጠፋን ነበረ መንገድ ላይ ስንገናኝ ራሱ ምን ነው ጠፋችሁ ያላችሁ ነበረ። በጣም ትንሽ ጉዳዮች ገጥሞን ነው የጠፋ ነው እና ይቅርታ አድርጉልን። እንደምንወዳችሁ ልንነግራችሁ ነው። በጣም ነው የምንወዳችሁ፣ ከምታስቡት በላይ በጣም እንወዳችኋለን። እኛ በጣም ነው የምንወዳችሁ። በአካል አድርገን ሁላችን ወምናረጋችሁ በስሞን ደስታችን ማይላወዳሉ ማይ ማይ ሴቶች ጋይለስ ኤ ኤ ኖ ኖ ጋይለስ